መለኪያ ስናረግ ደግሞ ይሄን ይመስላል። እውነት ለመናገር በጣም የሚያምር ነው። እንግዲህ በመለኪያ ልንሞክረው ነው። በመለኪያ ሲጀመር ይሄን ይመስላል። ያምራ እውነት ለመናገር ሲጣፍጥን፣ አንድ ቀን እንጀራ ጋግረን ከዛ በኋላ እስቲን እንሞክረው ብለን እንሞከር ነው። ነገር ግን ሲጣፍጥን ነው እየሰራ ነው። እና ሞክሩት። እውነቴን ነው የሚላችሁ። የምን ወጥ እና ወጥ ራሱ ተውታላችሁ ማለት ነው። እውነቴን ነው፣ በጣም ነው የሚጥመው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምድላ፣ ሁሉ ሰላም ነው። ዛሬ ይህን የመሰለው ውብ እንጀራ አያችሁት? አያምርም? ማሻላህ ተባረከላህ፣ ጋግረናል። እንዴት ናችሁ? ሰላም ሰላም፣ ጤና ይስጥልኝ ብያለሁኝ ቤተሰቦቼ። ሁላማን ነው ከኔ ጋ አልሐምድላ፣ ሁሉ ሰላም ነው። እና እንጀራ ጋግረናል። እስቲ ዛሬ እንጀራ እንብላ ብለን እንጀራ ጋግረናል። እዚጋ ሰላጣ አለ። ዛሬ በሞለኪያ ልንሞክረው ነው። ሞለኪያ አዘጋጅተናል። ወይኔ ሞለኪያ እንሞክረው ብለናል። እዚጋ ዱኪያችን፣ ሽሯችን ከማንም ሀብታም ደሃም ማጠፋ ቤት ማለት ነው አዘጋጅተናል። እውነቴን ነው እና ቪዲዮን ላይክ በማድረግ ጀምሮ ትላችኋለሁ። ሰላም ለሀገራችን የኢትዮጵያ ሰላም ትሆንልን ሰላሟ ፍቅሯ ይብዛልን እያልኩኝ ቤተሰቦቼ ቪዲዮን በላይክ እና በሼል ለቤት ያዲስ ሆናችሁ ደግሞ ላይክ እና ሰብስክራይብ አርጋችሁ ደውል ምልክቷን ማጥቆሩን እንዳራሱላችኋለሁኝ። እንግዲህ ጋ እንትን ስላለብኝ በዚህ አርግ ያለውን ሽሮ ጌን ማለት ነው። ዝም ብዬ የቹከላ የሩጫ ሽሮ የሰራሁት ማለት ነው። እዚህ ጋ ደግሞ ያው እንደምታውቁት ሞልኪያውን አዘጋጅቻለሁኝ። ሞልኪያ ደግሞ እስቲን ሞክረው ብለናል። ዛሬ ሞልኪያ ሰርተናል። ሞልኪያ ደግሞ ፍሬሹን ነው በቤት ውስጥ አምጥተን አዘጋጅተን እዚህ ጋ ደግሞ ሰላጣ ወይኔ ሰላጣ በጣም ነው የምንወደው። ሰላጣ እንግዲህ አዘጋጅተናል ማለት ነው። እዚህ ጋር ትንሽዬ አይቢ አዘጋጅ ቻለሆኝ ማለት ነው። እንግዲህ ያው ምሳ ልንበላ ነው ማለት ነው ዛሬ። ማሻላ ተባረከላ። በዚህ መልኩ አርገን አዘጋጅተን ይሄው አሁን ደግሞ ላዘጋጅ ነው ማለት ነው። ማሻላ ተባረከላ። ኑ ምሳ ብሉ። ቪዲዮውንም ላይክ እያረጋችሁ እሺ፣ ቤተሰቦቼ ላይክ እያረጋችሁ ማለት ነው ሰላጣ ደግሞ በጣም አሪፍ ነው። ብዙ ሰላጣ ምርጥ ነው ማለት ነው። እውነቴን ነው ያባላል። ሰላጣ በጣም አሪፍ ነው እና ሽሮ አረጋለሁ እኔ የቀረስኩ ስለሆነ አልተመቸኝም ማለት ነው። እቅርታ እንግዲህ ማሻላ ተባረከላ በጣም ቆንጆ ነው። ሞሎኪያ ስናረግ ደግሞ ይሄን ይመስላል። እውነት ለመናገር በጣም የሚያምር ነው። እንግዲህ በሞሎኪያ ልንሞክረው ነው በመለኪያ ሲጀመር ይሄን ይመስላል። ያምራል እውነት ለመናገር ሲጣፍጥን አንድ ቀን እንጀራ ጋግረን ከዛ በኋላ ስቲን እንሞክረው ብለን ሞከር ነው። ነገር ግን ሲጣፍጥን ነው የሰራ ነው እና ሞክሩት። እውነቴን ነው የሚላችሁ የምን ወጥ እና ወጥ ራሱ ተውታላችሁ ማለት ነው። እውነቴን ነው በጣም ነው የሚጥመው፣ ሞክሩት ላችኋለሁ እና እዚጋ ጋር ሽሮዬን አርግ ያለው ማለት ነው። ቤተሰቦቼ ኑ ምሳ እንብላ። እውነቴን ነው በጣም ነው የሚያምረው። መለኪያ ደግሞ ስቲን እንሞክረዋለን ከመለኪያ ብለናል ማለት ነው። እና ቪዲዮን በላይ ከጀምሮት በቀንነት ማለት ነው። ቤተሰብ ጤንነት ለራስ ነው አ ቀንነት ለራስ ነው ማለት ነው። ራሴ እዚህ ራሴ ስለምቀርጽ አልተመቸኝም ማለት ነው። ይሄን የመሰለ መሰለ ነው እንጀራ ነው እውነቴ ነው በነጭ ዱቄት ማለት ነው። የምን የውጭ እንጀራ ነው የውጭ እንጀራ ገዝታችሁ ጮጋራዬ ጮጋራዬ እያላችሁ አዳሜ ትቃጠላላችሁ። ምን አቃጠላችሁ በቤታችሁ ውስጥ ማለት ነው። እንዲህ የመሰለ ማታ አብክቼው አደርኩኝ። ጠዋት ደግሞ ጋገርኩት ማለት ነው በዛ ላይ አላሀመስኩትም ያው እንትን አላረኩትም ማለት ነው። ዝም ብዬ ነጩን ዱቄት ብቻ ነው፣ ቁጥር አንድ ወይ ቁጥር ሁለት አይባልም። ዝም ብዬ ማንኛውም ዱቄት ቤት ውስጥ ያለው ዱቄት ነው የተጠቀምኩት። ከዛ ውርሾውን ትላንትና አብክቼ ዛሬውን አብክቼ ማታውን እስከ ማታ ዝታውኩት። ሌላ ጊዜ ሁለት ቀን ሶስት ቀን አቆየዋለሁኝ። አንድ ቀን እንኳን ሙሉ አላውልኩትም። ሁለት ሰዓት ሶስት ሰዓት ነው ያስቀመጥኩት። ከዛ በኋላ ጋገርኩት። ይሄን የመሰለ ደግሞ ሸበላ ሸበላ ምርጥ እንጀራ ወጣልኝ። እንደው የኢትዮጵያ ማኛ እንጀራ አያስኒቅም እንዴ! እናንቴ እና ኑ ምሳ እንብላ። ቪዲዮን ደግሞ በቅንነት በቅንነት ላይክ አርጉልኝ ሼር አርጉልኝ እላችኋለሁኝ። ቤተሰቦቼ ሁላችሁንም እወዳችኋለሁኝ። በየዓለም ዳርቻ ያላችሁ ሰላማችሁ ብዝት ትርፍ ይበልልኝ። ሰላም እሚዬ ኢትዮጵያ፣ እሚዬ ኢትዮጵያ፣ ለሀገራችን ሰላም ያርግልን። የመጣውን በላ አላህ ያንሳልን እላለሁኝ። ኑ ምሳ እንጀራ ደግሞ በመለኪያ ሞክሩት፣ እንዴት እንደሚጣፍጥ። አንድ ቀን ዝም ብለን ሞክረ ነው ጣፈጠን። ዛሬ ደግሞ ሲሰራ በቀኛም እንጀራ መጋገር አለብን ብለን ተነሳሳን። እኔና እህቴ ጋገርና አሁን ልንበላ ነው። ምላፍ ያበሉ ሆዳችን እንዳያመን ማለት ነው። እሺ ቤተሰቦች፣ እሺ እና ኑ እንብላላቸዋለሁኝ። አሁን ልንበላ ነው። አይቤውን ደግሞ ያረኩት ደግሞ ወተት ወተት ማለት ነው። ዝም ብዬ ወተት ትንሽዬ ሮብ ነበረች፣ አንድ ላይ አረኳት። ከዛ አሁን ትንሽዬ ሚጥሚጣና ትንሽዬ ቅቤ አርጌ አዋሃጀው ነው። ይሄን እንደዚህ የመሰለ አይብ ወቶልኛል። ትንሽዬ ነበረች የሰራሁት ማለት ነው። እና ቤተሰብ ሁላችሁም ወዳቸዋለ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ